እጽፋለሁ ግጥም አነባለሁ ግጥም አንቺን እንዳይረብሽ እንዳትሞች በጥም ብዬ ልሰይምሽ፣ ምኑን ትቼ ማን ልበልሽ ፍጹም ድንቅ ልጅ ነ ምክንያቱም ትልልቅ ሰዎች ማክበር ስለሚያስፈልግ ነው። እንግዲህ የተወለድንበት ነው። እንደዚህ ነው እኛ የምናደርገው። እና ፎርማል ነገር ሲሆን አይጨንቅም። አንዱ ይወጣል፣ አንዱ ይገባል። ከቅድም እንደነገራችሁ ከናዝሬት መታሀራ አካባቢ ሰው ነኝ። አደም ሁሴን እባላለሁ። እንደ ጥቁር እንግዳ መብቴን ተጠቅሜ ትንሽ ግጥም ባነብም፣ ከሚኪ ግን ስለ ሚኪ ላውራ አደለ? ትንሽ ሚኪን ማቀው መጽሐፍ ሳይጽፍ ቆንጆ ትዳር ይዞ ልጆች ሳይወልድ ባህር ዳር ነው አደለ? ባህር ዳር ነው ማቀውና በጣም ሀምብል መመስከር ስለምፈልግ ነው፣ ምክር የሚሰማ እኛ ደግሞ ድሮ ከነጋሽ ስብሀትና ዘነበ ወላ እንደዚህ ፍንድት ብለን ግጥም እንደዚህ እያረግን ግጥም ስንል ታው ተረጋጋ እያሉን፣ ያኔ አዲስ አበባ ዩኒቨርሲቲ ነበር ማረው ና ያንን ይዤ መጥቼ ልክ ማንን አገኘው መሰለ ሙልጌታ አሲስታንት ፕሮፌሰር ሙልጌታ ጀጓሪ ልንገርህና በደምብ እናወራለን፣ ሌሎችም እንዲሰሙ ነው። እና ምን ሰማው መሰለ እንዴት እንደሚቀበል እንትን ምንድነሱ ምክር እና ልክ ባህር ዳር የምንድን ነበር የተገናኘ ነው፣ የጣና አዋርድ ላይ ነው። ግጥም በፌስቡክ የሚያቀርቡ ሰዎችና እና ተገናኝተን ሳየው ፓሽኑ ለንትን ያለው በዛ ላይ ዲግሪውን ይዞ ዩኒቨርሲቲ ገብቶ ተምሮ እንትን ላይ ነው ያለው። በቃ ስራ ላይ ነው። ግጥም ግን እንትኑ ነው፣ ግጥም ያ ይጽፋል መጽሐፍ ይጽፋል። በነገራችሁ ላይ የጥምር ሙያ ባለቤት መሆን በጣም ትልቅ ነገር ነው። እንትናንማ ሸዋት ፎርማል አታርጉት። አንዳንዴ ገብቶ መግባት መግባት መውጣት ምንድን ነው እሱ ነቃ ነቃላችሁን ትችል ወርድ እችላለሁ። ከደበራችሁ ገና ብዙ ለማውራ ነው። ካላወራውም ይቅርብ እና እኛ ተወለድ ነው እንደዚህ ነው እና በጣም ስለሚሰማ ሁለት ልጆች በጣም የኔን ምክር ሰምተው እዚህ ደርሷል። አንደኛው ፍራሽ አዳሽ ተስፉ አጨብጭቡለት፣ በእናታችሁ ባይኖርም ስለምወደው ነው በጣም ታናሽታናሼ ነው እግሬ ስለሆነ ነው እንትን ያለው እና አንደኛው ደግሞ ሚኪ ነው። እንኳን ደስ አለ ሚኪ። ሌላ ማለት ማውራስ አዱዝ እንትን አለና ምን ይላል? በጣም ደስ ስላለኝ ነው። አሁን ይሄ ያስመረቀበት ወጪው ምናምን ለሱ ፓሽኑ ስለሆነ ነው ይመስለኛል የሚያስመረቀው ያስመረቀው እና አንዳንድ ጊዜ እቺ ግጥም ደስ ስላለችኝ ቀለምና ቀለም ስንጨልፍ ስንት ላይ መሰላችሁ ቁጥሩ? ወይ ወይ ወይ ስድስት ላይው። አይደለም ለመድረክ በሰው ለመባረክ፣ ለሙገሳ ጀባ፣ ለአንባቢ ጨብጨባ፣ ለንግድና ለትርፍ ፍራንካ ለመልቀም እንደዚህ አይደለም፣ አይደለም፣ አይደለም። ልባዊ ነው ግጥም ዜማው የቅዱሳን ጥዑም የነፍስያ ተከብሮም ወርቅ ነው፣ ተነጥሮም ወርቅ ነው ሳይደርስ ለገበያ። እንዴት አሪፍ መሰለች! እኔ ደግሞ አንድ ጊዜ ነሸጥ ሲያደርገኝ ምን አልኩ መሰለ ጋሻ ፈወርቅ እጽፋለሁ፣ ግጥም አነባለሁ፣ ግጥም አንችን እንዳይረብሽ እንዳትሞች በጥም። ሌላው በጣም የገረኝ ነገር ምንድን ነው፣ በአንዱ መሰው ሁሌ እዛ ሆነ አይመጡማ። ለንትን እንደ ዋሊያ ከናዝሬት አትወጡ ለምን? ወደ አዳማ ናዝሬት ወይስ እንጠለፋለን ብላችሁ ነው ጠለፋለን አንዳንዴ እንጠራችሁና ትጫወታላችሁና እስቲ አንዱ ዋን ክሩች አርገው እስቲ እስቲ የሆነ ነገር ምንድን ነው የምትነካከው? እንደዚህ አንዴ የሆነ ነገር። አዎ ምን አልከኝ? ደበራችሁ ልውጣ ልውረድ? አይ ኧረ አይደለም። ከነሱ ጋር ለም ዝም ብዬ እንትና ሚኪ ምን ይወዳል መሳላችሁ። አብረን ብዙ ጊዜ እንውላለን እና ዝም ብለ ሙሌ አንጎራጉራለሁ። አንዳንዴ ዝም ብዬ ለራሴ ዝም ብዬ መሬት ላይ ስወርድ ማለት ነው። ስለዚህ አንዳንዴ ና እቺን ዘፈን ይወዳታል ልበልለት ማን ብዬ

ውበትሽ ከዋክብት ናቸው አይኖችሽ፣ ያሰልቃካ ፍንጫ በጠይም መልክሽ ላይ የውበት መልክ ይዞ አርጎሻል ይበላይ። ቴንክ ዩ፣ በጣም አመሰግናለሁ። ደስ ትላላችሁ። ይሄ ቤት ለመጀመሪያ ጊዜ ነው። በዚህ ይቀጥል። አንድ ቀን ደግሞ ናዝሬት እንገናኛለን። አመሰግናለሁ።